እኔ ጋር አታወራ፣ አንቺም አዳምጪ እሺ። ወንድም ሰላም ነው? ሰላሙን አላመንሽም። እንደምን ነሽ? ገናችን ሰላም ነው ኑሮ ምናምን። እሺ፣ አዎ ጥያቄ ጥያቄውን ነግራ፣ ግን ጥያቄውን ላይ የሚጨምሪበት ካለ ጨምሪ እና ከዛ ልመለስልሽ። ሌላ ጥያቄ አላት። ቆይ ሌላው ደግሞ አይ፣ ቆይ ቆይ፣ ይሄን ይሄን ይጨርስ፣ ይሄን ይጨርስ እኛ እኛ የምናውቀው በመጣፍ ቅዱስም ሆነ አባቶች ሲያስተምሩና ማለት ነው አንድ ለአንድ እንደምንወሰን ነው። እኛ በአራት አይደለም ወይም በአንድ ለአንድ አይደለም አራት ምስት ወይም አራት ወንድ ሊፈቀድ ማለት ነው። አግብታ የፈታችንም ለማግባት በዝሙት የወደቀች ካልሆነች በስተቀር ማግባት ራሱ ኃጢአት ነው ነው የሚለው። ከእስልምናችን እንጀምርና ከዛ ክርስትና እናያዋለን። ክርስትና ላይ እግዚአብሔር ከአንድ በላይ ያጋባል፣ እሱን እንሻ እናሳይሻለን። በመጀመር እስልምና ጠየቅ ሲሉ እንመልስልን። አልሐምዱሊላ ወከፋ። ጥያቄዋ ምንድን ነው? እስልምና ሴቶችን ይጨቁናል ለምን ሲባል፣ በእስልምና ወንድ አራት አገባል ሴት ደግሞ አንድ ብቻ የምታገባውና ይሄ ነገር ጭቆና ነው አለች። እሺ ጭቆና ከሆነ እንመልከተው። ስለዚህ አሁን እየተባለ ያለው ሴት አራት ያገባ ነው እየተባለ ያለው አንድ ሴት አራት ወንድ ተግባሩ የተባለ ያለው። እሺ ተስማማን፣ ግን ተፈጥሮ ይፈቅደዋል እንዴ ነው? ስንፈጠ ራሱ እኮ አያስኬድም። ወንድ ከአንድ ጊዜ ከአንድ ሴት በተጨማሪ ግንኙነት ማድረግ ይችላል። ሴት ግን ትችላለች? ትችላለች እንዴ? ኢብሮ ሲጀምር ይችላል። አችልም። አንደኛ እና ደረጃ ሴት የራሷ ችሎታ ላይ ወንድ የራሱ ችሎታ አለው። ሴት ስጀም የተፈጠረችው እንደምናውቀው ወንድ አስተዳደ፣ ሴት ደግሞ የቤቱን ጉዳይ፣ ልጅ መንከባከብ የምትሰራ አይደለ? እሺ አራት አራቱም አስወልደዋት፣ አራቱም አስወልደዋት፣ ከዛ አራት ቤት አለ አራት ቤቶች አሉ። አራት ቤቶች ካለ ማለት ነው በየአራት ቤቶች የት ልጆቹ ልትንከባከብ ነው? አያስኬድም እራሱ ነገር። ግን አንድ ወንድ አራት ቢያገባ አራቱ ሴቶች የራሳቸው ልጆች ይንከባከባሉ። እና ተፈጥሮ የሚለውን ነገር መጀመሪያ ማወቅ አለብን። አንደኛ ነው ይሻል። ይሄን በደንብ ለምን ተፈቀደ የሚለውን ነገር እስልምና ለምን ፈቀደው፣ ወላተ የገመችው የተፈቀደው ለምን መሰለሽ፣ የተፈቱ ካሉ ባሎቻቸው የሞተባቸው ካሉ እነሱን ለማስጠጋት ነው። እሱን በኋላ እናስረዳሻለን ኢንሻላህ። ግን ወደ ጎን እሱን፣ ወደ ክርስትና ልምጣ። ምንድን ነው ያልሽው ቅድመ አንቺ? በክርስትና እኮ አባቶች እንዳስተማሩን ከሆነ ከአንድ በላይ ማግባት አልፈቀድም ያለሽ አይደለም? ወገናችን፣ እግዚአብሔር የሚያጋባ ሰውስ ምንድን ነው? ከአንድ በላይ የሚያጋባ ዝሙተኛ ነው አይደለም? ዝሙት አሰሪ ነው። ኢብራሂም እራሴ ይጽፋለ እራሴ ጽፋለ እስክሪቶ። እሺ፣ ከአንድ በላይ እንዳይረሳሁን ሽ የሚጽፍ ወገናችን የሚያጋባ ዝሙተኛ ነው። እሺ፣ ያው ጽፈሻ ፍርፊርማ ማለ ከአንድ በላይ የሚያጋባ ዝሙተኛ ነው አይደለ አው እንዴት አንቺ ወገናችን መጽሐፍ ቅዱስ መጽሐፈ ሳሙኤል ካሬ ምዕራፍ አስራ ሁለት ቁጥር ስምንት አንብቢልኝ፣ እስኪ አንብቢልኝ። አንዴ ማንተ አንብቡ ኖ ኖ፣ ችግር የለውም የእግዚአብሔር ቃል አንብቢ፣ ችግር የለውም ወገናችን አንብቢ፣ በመንግስቱና ሚስቶቹን ሰጥፎ ሰጦ ነው የሚለው እስራኤልና እስራኤልና ይሁዳ ላይ አነገስኩ። ይሄን እየተናገረ ያለው ማን ነው? ሚታንሽ ችግር የለውም ሚታንሽ አን አሉ አሉ አይ አንብበው አንተ አንብበው። በቃ ላንብ ላናብልሻ ግን እየተናገረ ወገናቸው እግዚአብሔር መሰጠው ይሁዳ ማለት እኮ ከሃዲ ማለት ነው። አይ ዳዊት ዳዊት ዳዊት ዳዊት ማለት እኮ ዳዊት ሱና ሚስቱን ሰጠው ይላል ግን ይሁዳ

ከዛ ለዳዊት ምሰጠ ትነክች መንግስቱን እና አለ የማንም መንግስት ሰጠው የሳኦልን መንግስት ከዚህ ከሳኦል አለ የሳኦልን መንግስት ሰጠው የሳኦልን መንግስቱን ሚስቶቹን ሰጠው በእስራኤል ላይ እና በይሁዳ ይሁዳ ጎሳ ነው እሺ እንጂ አንቺ የገደለሽ የገደለው ሰው አይደለም የሸጠው ሰው አይደለም ዘር ነው በሱ ላይ አነገስኩ ንጉስ ሆነ በማለ ነገሰ በእስራኤል ላይ አንዴ ተመለሽ አለሽ አለሽ ወገናችን አለሽ አለች። እሺ እግዚአብሔር ምን ሰጠው ለዳዊት? አሉ አሉ ምን ሰጠው? ማናገር አይፈልግም። ዝም ብላ አብራራላትና ትስማሳው አይ እንደዛ ችግር የለውም። ወገናችን ውይይት ነው። እሺ በውይይት ታስቢው እንጂ ቀልድማ አይደለም። ችግር የለውም። ያው ያቦክሽን አጋቢ ሰው ሁሉ ነገር አቅምሽ አታስቢ። ነይ ችግር የለው። እግዚአብሔር ምን ሰጠው ለዳዊት? መንግስቱን ነው ያንደኛ፣ መንግስቱ ቆይ ለልቀባልሽ ቆይ ይቀባ ይቀባ፣ ያው በደርብ ተከታተ። እሺ ወገናችን እግዚአብሔር የምንሰጠው ወደ ተመከች አንደኛ ያው መንግስቱን አለ። አንደኛ መንግስቱን ሰጠሁ። ሁለተኛ የምንሰጠው ሚስቶቹን ሰጠሁ። ምን የምንሰጠው እግዚአብሔር? እስቲ አሁን ነገሪ አሉ፣ አለሽ ወገናችን እረ፣ አውሪ ችግር የለውም። በአላህ መጽሐፍ ቅዱስ ነው የእግዚአብሔር ቃል ነው። ችግር የለውም። ወገናችን አውሪ። ኢብራሂም አለው አይደለ? ግን አራ አለ ትሰማለህ። አጭ አድን ግን እዚህ ጋር አጠፋዋለሁ። ችግር የለውም። እዚህ ቅድም የተነገርሽኮ ከአንድ በላይ መጋዝሙታችሁ እኮ አጠፋዋለሁኝ አለ። እሰርዝልሻለሁ። ችግር የለውም። አሁን እና አውሪ ዝም ማለት ምን እንደሚሻል። አይ ማውራት በቃ ማውራት በቃ ችግር የለውም። ከአንድ በላይ ማገዙ ዝሙት ነው የምትል ከሆነ እግዚአብሔር ዝሙት እያሰራ ነበር ማለት ነው። ለምን እግዚአብሔር ለዳዊት ሰጠው? ምን ሰጠው? መንግስቱና ሚስቶቹ። ሚስቶቹ ደግሞ ከአንድ በላይ ናቸው። ሚስቶቹ ስምንት ናቸው። ከአንድ በላይ እንደሆነ ብዙ ናቸው። እጥፍ አድርጌ በሰጠው ነበር መንግስቱና ሚስቶቹ የሰጠሁ ሚስቶች ካልበቀህ ስሜት ሚስት ነበረው ዳዊት። ስምንቶቹ ሚስቶች ካልበቁህ እጥፍ አድርጌ እጨምርልህ ነበር አሉ እግዚአብሔር። አይሻልም። ስለዚህ ወገናችን በመጽሐፍ ቅዱስ ራሱ ከአንድ በላይ መጓዝሙት ነው የምትይ ከሆነ እግዚአብሔርን ኃጢአተኛ እያደረሽነ ያለሽ። ለምን ልበ እግዚአብሔር ለተባለው የእግዚአብሔር ልብ ለተባለው ለነብዩ ዳዊት ለመጽሐፍ ቅዱስ ጸሐፊ ለኢየሱስ ዘር የሆነው ዳዊት እግዚአብሔር የምንሰጠው ስምንት ሚስቶች ሰጠው እና ፕሊስ መጽሐፍች ነው። እሺ ከአንድ በላይ ማገዝ ዝሙት ነው የሚል መጽሐፍ ቅዱስ ላይ የለም። ካላም ጭናሳይ ከዘፍጥረት እስከ ላይ ከመጀመሪያ እስከ መጨረሻ ከአንድ በላይ ማገዝ ዝሙት ነው የሚል መጽሐፍ ቅዱስ ላይ የለም። ወላ ሀታ ነቢያት ነብዩ አብርሃም ሦስት ሚስት ነው ያገባው አብርሃም፣ ሁለት በአንድ ጊዜ፣ ሰለሞን አንድ ሺህ ሚስት እስከ አራት አካባቢ ድረስ ሁለት ሚስቶች አገባው እያለ ይናገራል በራሱ በትክክል አገባው እያለ ነው የሚናገረውና የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣለ። እንዴት የሰው ልጅ ሆይ አንዲት የአንዲት እናት ልጆች የአንዲት እናት ልጆች ሲጀመር ሁለት ሁለት ናቸው። የአንዲት እናት ልጆች የተባሉት ማለት የሆኑ ሁለት ሴቶች ነበሩ። በግብፅ ሀገር አመነዘሩ፣ በኮረዳነታቸውም ሳሉ አመነዘሩ። በዚያም ምንድን ነው ሚለው? በዚያም ኦኬ፣ እሺ ይቅርብኝ። በዚያም ዳሽ ወደቁ፣ በዚያም ድንግልናቸውን አጧለ። ስማቸውም ታላቂቱ ኋላ የታናሺቱም እህቷ ሃሊባ ነበረ። እኔም አለ እግዚአብሔር ምን አረኳቸው ይላል፣ አገባኋቸው እኔም አገባኋቸው ይላል እግዚአብሔር። ስለዚህ እኔ አገባኋቸው እያለ የሚናገረው እግዚአብሔር በምሳሌ የሚናገር በምን ሁለት ሚስት እንደሚፈቀድ እግዚአብሔር እራሱ እየነገረን ነው ማለት ነው። ከአንድ በላይ ሚስት ስለዚህ እኔም አገባኋቸው አገባኋቸው አገባቸው። ስለዚህ አሁን ብዙ ነገር አለ ብናይ ያው ቀደም ኢምራን የጠቀሰውም አንድ ሺ ሚስት ያለውን ምናልባት አይታው ከማታውቅ ከሆነ እስቲ አንድ ዝም ብዬ ላስቀምጥላት አይታው የምታውቅ አይመስለኝም የት አለ የቱ ጋር ነበር ያስቀመጥኩት ያውና እዚህ ጋር ኦኬ እሱ አይደለም አይ ምናልባት እስቲ አላስቀመጥኩትም ማለት ነው በቃ እዚህ ላይ ፈነገስት ቀዳማዊ ምዕራፍ 11 ቁጥር 3 ላይ ለእሱም ወይዛዝርት የሆኑ 700 ሚስቶች 700 ሚስቶች 300ም ዕቁባቶች ነበሩ ኢምሮ ዕቁባቶች ማለት ነው ባሪያ ባሪያ ስለዚህ ሶስት መቶ ዕቁባቶች አንድ ሰባት መቶ ሚስቶች አንድ ላይ ስንት ናቸው? አንድ ሺ ነዋ። አንድ ሺ ሚስቶች ማለት ነው። መቼ ነው የሚደርሳቸው? በቀን በቀን ከሆነ ራሱ በቀን በቀን አንደኛው ጋ አንድ ቀን አንደኛው ጋ አንድ ቀን ቢሄድ ስንት ነው የሚደርሳቸው? በስንት ቀን ነው የሚደርሳት አንደኛው በሁለት ዓመት ከምናምን? በሁለት ዓመት ከምናምን እስከዛ ድረስ የለም ማለት ነው። ኦኬ ይህን ይመስላል። ኢምሩ ቀጥል። ልጨመርልሽ ሲጀመር በመጽሐፍ ልብ ስራ ኢብሮ። አሁን እሷ ስለማታወራ እያዳመጠች ነው። አዳምጪሽ፣ ወገናችን በዚህ እስካሁን የምናወራ ውሸት ከመሰለኝ መጽሐፍ ቅዱስ አውርጂ እና ወይም መጽሐፍ ቅዱስ ካለ ራ ሲጅች ቼክ አርጊው። ሲጀመር መጽሐፍ ቅዱስ ሁሉም ሰዎች ብዙ ሚስት ያላቸው ይሄን አንብብልኛ። እንዲ ዘፍጥረት ላይ እንደዚህ አንብ፣ እንዲ ከአንተ ጋር ግን ቃል ኪዳን እገባለሁ አለ። እሺ ጥሩ አንተም ሚስትህ ማን ነው? አንተና ሚስትህ ልጆችህና የልጆችህ ሚስቶች ወደ መርከቡ ግቡ። ምንድን ነው ያለው? ልጆችህና የልጆችህ ሚስቶች ሚስቶች። ስለዚህ ዳዊት ነው ልጆች ራሱ ብዙ ሚስቶች ነበሯቸው። ሚስቶች የሚለው ቃል ከአንድ በላይ ነው ያሳያል። አንደኛ ያዝልኝ፣ ሁለተኛ ደግሞ ተመከት። ይሄና ይሄ ገራሚ ነው። ዘፍጥረት መጽሐፍ ቅዱስ የመጀመሪያ ክፍል መጽሐፍ ቅዱስ እንደዚህ ይላል። አንብብላቸው የያዕቆብ ትውልድ ታሪክ እንደሚከተለው ነው። ዮሴፍ የ17 ዓመት ወጥ፣ ስልክ ገባብኝ። አንዴ ቆይ፣ ስልክ ስልክ ቆይ። ቀጥለሽ እሺ፣ እምሩ ልቀጥል። ኔትወርክ ይዞ ስልክ ገባብኝ። እሺ፣ ምን አለ? የያዕቆብ ትውልድ ታሪክ እንደሚከተለው ነው። ዮሴፍ አስራ ሰባት ዓመት የ17 ዓመት ወጣት በነበረበት ጊዜ ከአባቱ ሚስቶች ከአባቱ ምንድን ነው? ኦኬ ሚስቶች ነው እንደሚለው። ኦኬ እሺ ከባላ እና ከዚልፋ ከዚልፋ ከተወለዱት እዚህ ጋር ያቁም እና ይህ አይደለ፣ በክርስትና ዋና የተባለው እግዚአብሔር የባረከው እግዚአብሔር እሱ ላይ በረከቱን ሰው ስንት ሚስት ነው ያለው? ከዚህ ልፋ ላይ አይደለ? ስለዚህ ወገናችን በደንብ አድርጉ። ከአንድ በለ ዝሙት የምትይ ከሆነ ነቢያቶች በሙሉ ዝሙተኛ ናቸው። ለምን ያዕቆብም ሁለት ሚስት ያገባው፣ አሳይተሽ ዘፍጥረት መጽሐፍ ቅዱስ ላይ አብርሃም ሶስት ሚስት ያገባው፣ ሙሴ ሁለት ሚስት ያገባው፣ ሰለሞን አንድ ሺህ ሚስት ያገባው፣ ዳዊት ስምንት ሚስት ያገባው። ይሄ ሁላ በቃ መጽሐፍ ቅዱስ ነው። ክርስትና የለም በቃ የል ማለት ዝሙተኛ ጋር አልክቻቸው እና የራስ የመጽሐፍ አሳይተንሻ አይተንሻ፣ ከአንድ በላይ ማግባት እንደሚፈቀድ። አይ፣ አንቺ አይፈቀድም ከአንድ በላይ ማግባት የምትል ከሆነ ከአንድ ብሪ የምትል ከሆነ ስለዚህ ማነው ዝሙት አለው የሚለውን ፈልገሽ አምጪ። ሀቢቢ ቀጥል፣ ቦነስ ቦነስን ጨምርና፣ ሲጀመር የሰው ሚስትም እየተነጠቀ ይሰጣል ባይብል ላይ የሰው ሚስት እየተነጠቀ እግዚአብሔር እየነጠቀ ይሰጣል። መጽሐፈ ሳሙኤል ሶስተኛ ሳሙኤል ማለት ነው። ማን ይቅርታ፣ ሁለተኛ ሳሙኤል ምዕራፍ ሶስት ቁጥር ከአስራ ሁለት መጀመር ትቻለሽ አንቺ። ምንድነው አሁን እዚህ ጋር ምን አለ? ዳዊትም ወደ ሳኦል ወደ ሳኦል ልጅ ወደ ኢያቡስቴ ከመቶ ፍልስጤማውያን ሸለፈት ያጨዋትን ሲጀመር፣ በምንድነው የታጨችው? ይምሩ በምንድነው የታጨችው? ሸለፈት በሸለፈት በመቶ ሸለፈት የታጨች ሚስት ዳይት ነው እንግዲህ፣ የአጨዋትን ሚስት የሸለፈት በምን በማዳበሪያ ይዘው በምን የያዘው እኛ አናቀም። ያ ሁሉ ቆጥሮ እንዴት ስብሐነላ አልዓዚም። እሺ፣ ሸለፈት ያጨዋትን ሚስቴን ሜልኮንን ስጠኝ ብሎ መልክተኛን መልክተኞችን ሰደድ አለ። ከዛም እያቡስቴም ልኮ ምን አለ? ከሌሳ ልጅ ከባሏ ከምን አለ ከፈሊጤል ወሰዳት አለ። ወሰዳት ባሏም እያለቀሰ ከእርሷ ጋር ሄደ እያለቀሰ ጋይስ እያለቀሰ እያስለቀሳት ማለት ነው። እስከ ብራቂም ድረስ ተከተላት። አብኔርም ምን አለ? ሂድ አለው፣ ሂድ ተመለሰ አለው። እርሱም ተመለሰ። ከዛ በኋላ ማለት ነው። ስለዚህ እየተነጠቀ ነበር። ይህንን ነበረ። ለምሳሌ አሁን ከወሰዳቸው ከሚልኮን ልጅ አንደኛዋ